ሰላም የጉዞ ከሜሎ ጋር ቤተሰቦች እንዴት ናችሁልኝ? በዚህ ቻናል የሚተላለፉ ፕሮግራሞች ይጠቅሙኛል ብላችሁ ካሰባችሁ ሰብስክራይብ፣ ለሌሎች ተደራሽነቱ እንዲጨምር ደግሞ ላይክ ሼር በማድረግ በደንብ ቤተሰብ ልትሆኑ ትችላላችሁ። መልካም ቆይታ። የዛሬው ፕሮግራማችን የሚሆነው ያው ብዙዎቻችሁ የሜትር ታክሲ ስራ ከምን ልጀምር፣ እንዴት ነው መጀመር ያለብኝ፣ እንዴት ለስራ የሚሉ ብዙ ጥያቄዎች ቲክቶክ ላይ በውስጥ ታደርሱኛላችሁ። ስለዚህ በነዚህ ርዕሶች ላይ በደንብ የምንወያይ ይሆናል። ስለ መንጃ ፈቃድ እናነሳለን። ስለ ኮድ ሶስት መኪና እንዴት ማድረግ እንዳለብን፣ በኪራይ ከሆነ ደግሞ ምን ሰራው እንዴት መኪና ልናገኝ እንችላለን፣ ኮድ ሶስት መኪናም ስንገበያይ ምን ማድረግ አለብን፣ ንግድ ፈቃድ እና እነዚህ ነገሮች ዘርዘር አርጌ ማብራራላችሁ ይሆናል። አብራችሁ ይቆዩ። ስለዚህ የመጀመሪያ የሚሆነው እንግዲህ ወደዚህ ስራ ለመግባት መንጃ ፈቃድ ያስፈልጋችኋል። መንጃ ፍቃድ ያው መንጃ ፍቃድ ማሰልጠኛዎች ጋር ተመዝግባችሁ የምታወጡት ነው። ይሄ ሁላችሁም ታውቃላችሁ ብዬ አስባለሁ። ብዙዎች የምጠይቁኝ ግን በአውቶ ይቻላል ወይ በህዝባ እንዲቻላል ወይ ትሉኛላችሁ። አዎ በሁለቱም መንጃ ፍቃዶች መስራት ትችላላችሁ የሜትር ታክሲ ስራን ግን አንዳንድ ድርጅቶች የስራ ልምድ ይጠይቃሉ። የስራ ልምድ ማለት መንጃ ፈቃዳችሁን ካወጣችሁ ምን ያህል ወራት ሆናችሁ የሚለውን ነገር ከግምት ውስጥ ያስገባሉ። አብዛኞቹ ድርጅቶች ግን ይህን ነገር አይጠይቋችሁም። ስለዚህ ያን ያህል ቻሌንጅ ይሆንባችኋል ብዬ አላስብም። ይህንን ደግሞ እራሳቸው ድርጅቶቹ ጋር በአካል በመገኘት ወይም እነዚህ አጫጭር ቁጥሮቻቸውን ላይ በመደወል ልታረጋግጡ ትችላላችሁ። ሁለተኛው ደግሞ ያው ወደ ስራው ለመግባት ኮድ ሶስት መኪና ያስፈልጋችኋል። ኮድ ሶስት መኪና በሶስት አይነት መንገድ ልታገኙ ትችላላችሁ። የመጀመሪያው መኪና ኖሯችሁ ኮድ ሁለት ከነበርና ታርጋ ቀይራችሁ መስራት ከፈለጋችሁ ሁለተኛው ደግሞ የሚሆነው ተከራይታችሁ መስራት ከፈለጋችሁ፣ ሶስተኛው ደግሞ ኮድ ሶስት መኪናን ቀጥታ ተገበያይታችሁ። ስለዚህ እነዚህ ነገሮች በዝርዝር የምናይ ይሆናል። የመጀመሪያውን ስናይ ኮድ ሁለት መኪና ከነበራችሁና ታርጋ መቀየር ከፈለጋችሁ ታርጋ ለመቀየር 30 ሺህ ብር ትከፍላላችሁ ለመንገድ ትራንስፖርት። ከዛ በተጨማሪ ሊብሬም አብሮ ተያይዞ ስለሚቀየር ሶስተኛ ወገንም መግባት ይኖርባችኋል። በአዲሱ ሊብሬ እነዚህ ነገሮች ማሟላት ይኖርባችኋል። ይሄንን ለማድረግ ደግሞ ጥቃቅን ወጪዎች ሊኖሩ ይችላሉ፣ ግን ከፍተኛ ወጪው የታርጋ ሰላሳ ሺህ ብር ነው። ከዛ በኋላ ኮርሶስ ካረጋችሁ በኋላ ያው ንግድ ፈቃድ ማውጣት ነው። ወደዛ ደግሞ እንመለሳለን አንድ ላይ ሌላኛው ደግሞ ኮርሶስት መኪና መኪናን ቀጥታ ከሌላ ከሻጭ ተገበያይታችሁ ወደ ስራ መግባት ነው። እዚህ ላይ ደግሞ ምንድነው ኮድ ሶስት መኪና ስትሻሻጡ ገዥም ሻጭም ሁለት ፐርሰንት የመኪናውን ግምት ሁለት ፐርሰንት ይከፍላል። ስለዚህ እሱን እርግጠኛ መሆን አለባችሁ። አቅማችሁ እንደሚፈቅድ ብዙ ጊዜ መኪና ተገበያዩ። በብድርም ከሆነ ይሄን ያህል ነው መኪናው በባንክ ይሄ ይወጣል ምናምን ነው እንጂ ያሉባችሁን እነዚህ እንደዚህ ተጓዳኝ ወጪዎች ብዙ ሰው ያብራራላችሁም። ስለዚህ ሁለት ፐርሰንት ለመንግስት ትከፍላላችሁ። ከዛ በኋላ እንዳልኳችሁ የሊብሬ የተለያዩ የሶስተኛ ወገን ምናምን ወጪዎች ደግሞ ይኖራሉ። እነሱ ግን ብዙም አይደሉም። ከፍተኛው ወጪ ሁለት ፐርሰንቱ ነው እንዳልኳችሁ። ሌላኛው ደግሞ ያው መኪና ተከራይታችሁ መግባት ከፈለጋችሁ ወደ ስራው ይሄ ነው ትንሽ ከባድ የሚያደርገው የኪራይ መኪና እንደ ልብ አይገኝም። ያው ብዙ ወጣት ሊገባበት የሚፈልገው ስራ ነው እና መኪና ደግሞ በዛው ልክ አይደለም እና። ብዙዎቻችሁ እየደወላችሁ ትጠይቁኛላችሁ የሜትር ታክሲ መኪና ኮድ ሶስት መኪና እያላችሁ እኔ ጋር። በዚው አጋጣሚ እኔ ጋር የሚኖሩት መኪኖች ኮድ ሶስት እንኳን ቢሆኑ ለግል አገልግሎት ነው። ብዙ ጊዜ ባለቤቶች እንዳከራይላቸው የሚፈልጉት። ታዲያ እኛ እንዴት እናገኛለን? ለሚለው ደግሞ እዛው ሰፈራችሁ አካባቢ ቤተሰባችሁ አካባቢ ነው በደንብ ልትሰሩ የሚገባው ይህን ነገር ማለት ነው። ለምሳሌ አንድ ኮድ ሶስት መኪና ያለው ሰው በደንብ ለሚያውቀው ሰው ወይ ጎረቤቱ ለሆነ ሰው ወይ ጓደኛው ለሆነ ሰው በባህሪ ለሚታወቅ ሰው መኪና አነዳዱ እንዴት ነው፣ የግል ባህሪው እንዴት ነው የሚለውን ነገር ቼክ አድርጎ ነው በሰው በሰው የሚሰጠው በብዛት ማለት ነው የሜትር ታክሲ መኪኖች እና ስለዚህ እናንተም ሶሻል ሚዲያ ላይ ሳይሆን በሰው በሰው አንዳንድ ጊዜ ደግሞ ሰፈር ውስጥ በጣም የሚውሉ ደላሎች ይኖራሉ። እነሱ ኮኔክሽን ሊኖራቸው ይችላል ከነዋሪው ጋር። ስለዚህ በዛ መልኩ ለማግኘት ሞክሩ እንጂ እኔ ቲክቶክ ላይ ራሱ እንደዚህ አለ ኮድ ሶስት መኪና ለኪራይ ምናምን ሲሉ እምነት የለኝም ብዙም። ፎሎወር ለማግኘት ምናምን ነው የሚመስለኝ ምክንያቱም ኮርስ ውስጥ መኪና ፈላጊ አቶ ሶሻል ሚዲያ ድረስ ሊወጣ ይችላል ብዬ ማመን ይከብደኛል። ብዙ ፍላጎት ነው ያለው እና ስለዚህ እናንተን በደንብ ከሚያውቃችሁ ሰው ከቤተሰብ፣ ከጎረቤት ምናምን በደንብ ፈልጉ ለማለት ነው። ስለዚህ ያው መጀመሪያ መንጃ ፈቃዳችሁን ታሟላላችሁ፣ ከዛ በኋላ ደግሞ መኪና ታገኛላችሁ። ይሄ አሁን ሶስተኛ የምናየው ስለ ንግድ ፍቃድ ነው። ንግድ ፍቃድ ደግሞ የሚመለከተው ያው ተከራይ ከሆናችሁ ራሱ ባለቤቱ ኦሬዲ ንግድ ፍቃድ አውጥቶ ስለሆነ የሚሰጣችሁ እናንተን አይመለከትም። መኪና ገዝታችሁ ወይም ኮድ ሶስት አርጋችሁ ለምሰሩ ሰዎች ደግሞ የንግድ ፍቃድን ፕሮሰስ እናያለን ማለት ነው። ስለዚህ ንግድ ፍቃድ ለማውጣት ደግሞ መጀመሪያ ለራሱ ለትራንስፖርት ዘርፍ ተብሎ የተዘጋጀ አለ። ይሄን የምታገኙት ደግሞ መታወቂያችሁን ካወጣችሁበት ወረዳ ሊሆን ይችላል። እዛ ትሄዱ እና በዚህ ዘርፍ ንግድ ፈቃድ ማውጣት እንፈልጋለን ብላችሁ ካስረዳችሁ በኋላ የሚጠበቅባችሁን ፕሮሰስ ታደርጋላችሁ። ከንግድ ፈቃድ በፊት ደግሞ ቲን ነንበር አለ። እሱ ትንሽ ከአሻራ ጋር ተያይዞ ወረፋ ሊኖረው ይችላል። አሁን የተሻሻሉ ነገሮች ካሉ እርግጠኛ አይደለሁም። ስለዚህ ቲን ነንበር ለማውጣት ስትሄዱ በተቻላችሁ አቅም በሌሊት ለመሄድ ሞክሩ ሰዓታችሁን ለመጠቀም ቲን ነበር ካላችሁ ደግሞ ከዚህ በፊት ቀጥታ እሱን ቲን ነበር አስወጥታችሁ ወደ ንግድ ፈቃድ ማውጣት ትሄዳላችሁ ማለት ነው። ከዛ በኋላ ያው ወደ ስራ መግባት ነው የሚሆነው። ይሄ ታዲያ መኪና የራሳችሁ በራሳችሁ መኪና ወደ ስራው ለመግባት ለምታስቡ ነው እንጂ ተከራይታችሁ የምትሰሩ ሰዎችን አይመለከትም ማለት ነው። በአራተኛ ደረጃ የምናየው ደግሞ ያው ምዝገባ ነው። ወደ ስራው ለመግባት የመረጣችሁት ድርጅቶች ሄዳችሁ መመዝገብ ትችላላችሁ። ምዝገባ በሁለት አይነት መንገድ ሊሆን ይችላል። አንደኛው ኦንላይን ሬጅስተር ማድረግ ይቻላል ፋይላችሁን በመላክ፣ ሁለተኛው ደግሞ በአካል ድርጅቶቹ ድረስ በመገኘት ልትመዘገቡ ትችላላችሁ። ለመመዝገብ ስትሄዱ ማሟላት ያለባችሁ ደግሞ አንደኛ ንግድ ፍቃድ፣ ሁለተኛ ቲን ነምበር፣ ሶስተኛ ሶስተኛ ወገን ኢንሹራንስ በአዲሱ በሊብሬያችሁ ስም ያስፈልጋል። ነባር መኪና ደግሞ ከሆነ ያው ይኖረዋል። አሁን ላይ እሱ ኦንላይን ነው፣ እቺ ክቧ የምትለጠፈው የለችም። ስለዚህ አራት ማዕዘን ከኢንሹራንስ የሚሰጣችሁ መያዝ ይኖርባችኋል ማለት ነው። ቀጣይ ደግሞ የሚሆነው ፎቶ መኪናችሁ ታርጋው በደንብ በሚታይበት ፎቶ፣ ከፊትም ከኋላ ሁለት ፎቶ ያስፈልጋችኋል። ሁለት ጉርድ ፎቶ ይዛችሁ ሂዶ ያው ሌላ መታወቂያ ያስፈልጋቸዋል። መንጃ ፈቃድ ያስፈልጋቸዋል። የታደሰ መሆን አለበት ሁለቱም። የመጨረሻው ደግሞ ሊብሬ ያስፈልጋቸዋል። ሊብሬ እንግዲህ ምናልባት በብድር ተይዞ ደግሞ ከሆነ ከአበደራችሁ አካል ሊብሬው እኛ ጋ ነው የሚል ደብዳቤ እና ኮፒ ሊብሬ ላይ ሊብሬያችሁ ኮፒ ተደርጎ ኦሪጂናል ማህተብ የአበዳሪያችሁ ተደርጎ እሱን ይዛችሁ መቅረብ ይኖርባችኋል ማለት ነው። ይሄን ደብዳቤ ስታጽፉ ብዙ ጊዜ ምክንያቱም ይሄን ደብዳቤ ብዙ ቦታ ልትጠየቁ ትችላላችሁ። ስለዚህ አስር ላለመመለስ አበዳሪዎቻችሁ ጋር አንዴ ለሚመለከተው ሁሉ ተብሎ መጻፍ ይችላል ደብዳቤው። ስለዚህ እዛው መጀመሪያ ብድራችሁን ፕሮሰስ እያረጋችሁ ባላችሁበት ሰዓት እቺንም ደብዳቤ አብራችሁ ይዛችሁ ውጡ። ይጠቅማችኋል፣ ከተለያየ ጊዜያችሁን ይቆጥባችኋል። ለእያንዳንዱ ነገር አምጦ ሊብሬ ስትባሉ እዛ እየሄዳችሁ ስፔሲፊክ ለዚህ ድርጅት እያላችሁ ከማጻፍ ለሚመለከተው ሁሉ ብላችሁ ማጻፍ በጣም ጊዜያችሁን ይቆጥበዋል። እነዚህ ነገሮች ሁሉ ካማላችሁ በኋላ እንግዲህ የምዝገባው አንዳንድ ድርጅቶች ጋር ወረፋ ሊኖር ስለሚችል፣ እኔ ሁሉም ፕሮሰሶች ማንኛውም ስራ በጠዋት ቢጀመር ቶሎ ያልቃል ብዬ አስባለሁ። ወረፋ ይበዛላ እኛ ሀገር በብዛት አንዳንድ ነገሮች ላይና ና በጠዋት ሄዳችሁ የመጀመሪያ ለመሆን ሞክሩ። ብዙ ሰዎች የሚኖራቸው ድርጅቶች አሉ። ከዛ ውጭ ግን ሁለት ሶስት ድርጅት ተመዝግባችሁ በአንድ ቀን ልትጨርሱ ትችላላችሁ እንዳልኳችሁ እናንተ በሌሊት ተነስታችሁ ሰዓታችሁ የምትጠቀሙ ከሆነ ከአንድ ቀን በላይ አይፈጅም፣ ሁሉም ጋር ለመመዝገብ ምናልባት በግማሽ ቀንም ጨርሳችሁ ከሰዓት ወደ ስራ ሊገቡ የምችሉበት አጋጣሚ ይኖራል። የራሳችሁ ቅልጥፍና ነው የሚወስነው። ይሄ ማለት ነው። ደግሞ መኪና ተከራይታችሁ መግባት የምትፈልጉ እና መኪና ያገኛችሁ አሽከርካሪዎች ደግሞ ያው በመጀመሪያ በቤተሰብ ምናምን ካልተገኘ በስተቀር ወይ በደላላ እና በጓደኛም በጎረቤትም ሊሆን ይችላል። ብቻ ዋስትና የሚያስፈልጋቸው ሁኔታ ሊኖር ይችላል። በብዛት ዋስትና ያስፈልጋል። አሁን ላይ እንደውም ክፍያም የሶስት ወር ምናምን እየተባለ ነው ሲባል ሰምቻለሁ። ይሄን ትንሽ መጀመሪያ ባትስማሙ ደስ ይለኛል። ምክንያቱም ከስራው ጋር መግባባት ይኖርባችኋል። ስራው ከእናንተ ባህሪ ጋር ሊሄድም ላይሄድም ይችላል። ስለዚህ ቢቻል የወር ከፍላችሁ ለመጀመር መደራደር ብትችሉ ጥሩ ነው። ቢያንስ ሁለት ወርም በቃ የሚቻላችሁን አርጉ፣ እዚህ ፖይንት ላይ ብቻ። ከዛ በኋላ ግን ምንድን ነው በብዛት ዋስትና የሚጠየቀው ቼክ እና ንግድ ፍቃድ ነው። ያው እናንተ ላይኖራችሁ ይችላል፣ ግን ያለው ሰው እንደ ዋስ ማቅረብ ትችላላችሁ። አንዳንዶች የቤት ካርታ የመኪና ሊብሬ ሊሉ ይችላሉ። እሱን ያው ከአከራያዎቹ ጋ ነው የምትደራደሩት። እንደየሰው ፍላጎት ይለያያል የሚፈለገው ዋስትና። ይህንን ካሟላችሁ በኋላ እናንተ አታስፈልጉም፣ ራሱ መኪና አከራያዎቹ የማሽከርከርና ጉዳይ የማስፈጸም ውክልና ውልና ማስረጃ ሄዶ ህጋዊ ውክልና ሊሰጣችሁ ይገባል ማለት ነው። ይሄን የሚያደርገው በመንደር ውል ተዋውላችሁ የኪራይ መኪና ከተቀያየራችሁ በኋላም ሊሆን ይችላል፣ ከመቀያየራችሁ በፊትም እሱ ጨርሶ ሊመጣ ይችላል። እናንተ መታወቂያ ብቻ ነው የሚያስፈልገው ውክልና ለመስጠት። ስለዚህ ባለቤቱ ውክልናውን ጨርሶ መኪናና ውክልና ሲያስረክባችሁ መጀመሪያ መኪናው ያለበትን ሁኔታ በደንብ አይታችሁ ተረጋግጣችሁ ላይክ እንትኑንም አከራዩም ይሄ አለ ይሄ አለ ብላችሁ አሳይታችሁ ተረከቡ። ቢቻል በፎቶ ማስረጃ ያዙ እና እሱን ለአከራዩ ላኩለት። ያው እዛ ጋ ምታስይዙት ነገር ስለሚኖር እናንተ ባላጠፋችሁት እናንተ መጠየቅ አይነት ነገር እንዳይኖር እያንዳንዱን እቃ አይታችሁ ተረከቡ። ከዛ በኋላ መኪናችሁን ይዛችሁ ወደ መመዝገቢያ ድርጅት ወደ መረጣችሁ ድርጅት መሄድ ትችላላችሁ። እዚ ጋር ታዲያ ከላይ የጠቀስኳቸውን ነገሮች መልሳችሁ እዚህም ይዛችሁ ትሄዳላችሁ ማለት ነው እንደ ንግድ ፈቃድ፣ ቲን ነንበር፣ የመኪናው ፎቶ፣ መንጃ ፈቃድ፣ መታወቂያ፣ ሊብሬ፣ ሊብሬው ከሌለ ደብዳቤውን እና ኮፒ ላይ ኦሪጂናል ማኅተም ያለውን እና ተጨማሪ እዚ ጋ ምንድነው የሚያስፈልገው ውክልናችሁን ይዛችሁ ትሄዳላችሁ ማለት ነው ተከራይታችሁ ሲሆን ከዛ በኋላ ተመዝግባችሁ እንደተባለው ኪራይ ሲሆን ደግሞ ገቢም ስላለባችሁ ቢቻል በግማሽ ቀን ጨርሳችሁ ወደ ስራ መግባት ትችላላችሁ ማለት ነው። ግልጽ ያደረኩላችሁ ይመስልኛል። ያሉትን ነገሮች ያልገባችሁ መጠየቅ የምትፈልጉት ነገር ካለ በሌላ ቪዲዮ እንድመልስላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ ስራውን እንዴት ልስራ ወደ ስራው ከመግባት በፊት ምን አይነት ቻሌንጆች ይኖራሉ? ምን ማወቅ ያለብኝ ነገር አለ? የሚሉትን ጥያቄዎች ስራውን አምናችሁበት እችለዋለሁ፣ አልችለውም የሚለውን ነገር ወስናችሁ እንድትገቡ ወይ እንዳትገቡ ይረዳችኋል። ቀጣይ እንደዚ አይነት ቪዲዮ የምሰራላችሁ ይሆናል። ስለተከታተላችሁኝ በጣም አመሰግናለሁ። እንደነዚህ አይነት ቪዲዮዎች በተለይ የሜትር ታክሲ ስራ ላይ የሚያተኩሩ ኮንተንቶችን ይዤ ወደ እናንተ ስለምመጣ ቶሎ ቶሎ እንዲደርሷችሁ እነዚህ ቪዲዮዎች ሰብስክራይብ ላይክ ሼር ማድረግን አትርሱ እነዚህ ነገሮች ቢብራሩልን በደንብ ዲቴይል ይሰራልን ቪዲዮ የምትሉት ጥያቄዎች ካሉ ደግሞ አጠር ያሉ ከሆኑ እዛው ኮመንት ሴክሽን ላይ መልስላችኋለሁ ሰፋ ያለ ኢሹ ከሆነና ቪዲዮ ሊሰራበት የሚገባ ከሆነ ደግሞ በቪዲዮ እመጣለሁ ስለዚህ ኮመንት ሴክሽን ላይ በነፃነት ሀሳባችሁን አስቀምጡልኝ በጣም አመሰግናለሁ